ይቅርታ ጠይቄ የተፈጠረውን ነገር ግን ሳላጣራ። ሰላም ውድ የዩቲዩብ ፋሚሊዎቻችን እንዴት ናችሁልን? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ያው ባላችሁበት በሰላማችሁ ይብዛ እያልኩ ዛሬም እንግዲህ የዛሬው ፕራንክ በጣም ከባድ ከመሆኑ የተነሳ ውስጤ ራሱ ብርክ ብርክ እያለብኝ ነው። እና ያው ዛሬ ምንድን ያሰብኩትኝ፣ ቀድሚያቸው እዚህ የተገኘሁበት ዋነኛው ምክንያት ደውዬ ማለት ነው ማዘርጋ ደውዬ እናቴ ጋር ማለት ነው። እኔ እናት ጋር ደውልና ምን እላታለሁ? ከነዚህ ልጆች ጋር አትሁኚ በይኝ እላታለሁ። መጀመሪያ አሁን ደውልን አብረን እንነግራታለን። እንዴ ከነዚህ ልጆች ጋር አትሁኚ፣ እነዚህ እንደዚህ እንደዚህ ያደርጉሻል፣ እነዚህ ልጆች ጥሩ አይደሉም ምናምን በይ እላታለሁ። የምትለውን እስኪ አብረን እንሰማለን። ከዛ በኋላ ከመጡ በኋላ ያስቡት እናቴ ከእነሱ ጋር አትሁኝ ምናምን እያለች ሲሰሙ ምን ይሰማቸዋል የሚለውን ማለት ነው። አብረን እናያለን። እወዳቸዋለሁ። እንደውል ስሚኝማ፣ የት ሆንሽ? እቤት ነሽ? ድምጽሽ በደንብ አይሰማም። ትንሽ ጮክ በይልኝ። ሰሚኝማ ማለት ነው። አሁን ማለት ነው ፍስሀንና ዮኒን ፕራንክ ላደርጋቸው ነው ማለት ነው። ቪዲዮ ልሰራባቸው ነው። እና ልክ ስደውልልሽ ምናምን ማለት ነው። እኔ ከነዚህ ልጆች ጋር አትሆኚ ብያለሁ አይደል? በቃ ታያቸው። ከነሱ ጋር ከሆንሽ ትዳር አታገኝም፣ ይቅሩብሽ። በቃ እኔ ተናግሬሻለሁ። አይናቸው አያምር ምናምን ነገር በይኝ። እሺ፣ ችግር የለውም። የውሸት እኮ ነው፣ ነገር ነው። አረ ኖርማል ነው። ምን ይከብዳል? ይከብዳል? እልሽ እነዚህ ልጆች ምንም አያምሩም። እንትን ምንድነው የምትይኝ መሰልሽ? ወጠጤዎች ምናምን ትይኛለሽ። ሌላ ነገር አልልም? ሌላ እኮ በቃ ዱርዬዎች ናቸው ምናምን፣ ለአንቺ አይጠቅሙሽም ትይኛለሽ እማዬ፣ አይ አይ ይህንን ነው ይህንን ነው በቃ፣ ስደውልልሽ እኔ ከነዚህ ልጆች ጋር ቁሚ ብዬሻለሁ አንቺ አልሰማልሽ ምናምን ትይኛለሽ። በማርያም እ እደውልልሻለሁ በቃ። አሁን ውሸት እንደሆነ እኮ የመጨረሻ ላይ ነግራችኋለሁ። አረ እማዬ እንዴ ምን ሆነሽ ነው? በቃ ከነዚህ ዱርዬዎች ጋር አቁሚ ብዬሽ እምቢ አልሽ አይደለ በቃ ከእነሱ ጋር ካላቁምሽ ድዳርም አታገኝ ምናምን ትይኛለሽ እሺ ይመችሽ ይመችሽ በቃ እንዳስቂ እማዬ በእናትሽ እንዳስቂ በቃ ይመችሽ ሲመጡ ደውልልሻለሁ ይመችሽ ይመችሽ ቻው እንደ ሰማችሁት ነው። ማርያም ከብዷታል። ግን በቃ ያው እኔ ስላልኳት ብቻ ነው የምታደርገው። እኔ እንደዚህ አይነት ነገር አይመቸኝም፣ እኔ አይመቸኝም ብለኛለች። እስቲ እንግዲህ በኋላ ከመጡ በኋላ ደግሞ እደውልላትና ከዛ ማለት ምን ልትል እንደምትችል አላውቅም ከሸመጠታችን ሸመጠታችን ነው በይዘ ምንም ማድረግ አልችልም እና ከመጡ በኋላ ደውላቸው ያለውን ነገር አሳያችኋለሁ እወዳችኋለሁ ይመቻችሁ ሰብስክራይብ እያደረጋችሁ ዛሬ አበድ ፕራንክ ነው እውነት እንደዚህ ከባድ ፕራንክ አድርጌ አላውቅም ማዘርም ገብታለች ዛሬ እንግዲህ ሰብስክራይብ እያደረጋችሁ እወዳችኋለሁ ምን ሆነሽ ነው

አላማት አድርገን በሱዳን አድርገን አረፊሽታሁ አንተ አትቀልድ፣ በናት ዛሬ ትቀልዳለህ? እስከ ዛሬ ሳትቀልድ በናት ቴልሚ ምንድን ነው?

ማለት እኛን ሊያለያየን የሚችል ነገር ተፈጥሯል። ፊሽ ቆኒ መሩኛል መሩኛል። ስትሄድ ነበር ወደ ውጭ ልጆች ነው። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ከዚህ በኋላ አብረን ቪዲዮ አንሰራም። ከዚህ በኋላ አብረን አንሆንም። ለምን? ምክንያት በቤተሰብ ሰብ ከዚህ ማለት እንዴት የማናውቀው ቤተሰብ ከዛ አለ ምን ምን ችግር ተፈጥሮ ምን ተፈጥሮ ነው ቤተ ማዘርጀ ሰላም አይደለች። ደህና ናት። ነገር አለ፣ ችግር አለ ነው ነገር ያው ታውቃለህ፣ ሁሉም ሰው ከቤተሰቡ ቁጥጥር ውጪ መሆን አይችልም። ማለት እኔ በጣም ነው የምወዳችሁ፣ ግን ከዚህ በላይ በቃ እኔ እንጃ፣ እኔ አላውቅም ብቻ ምንድነው? ለምን የማትናገሪው? ይሁን አፍቆት እንዴ? በቃ እንዲህ እንዲህ ተፈጥሮ ነው፣ እንዲህ ችግር አለብኝ አይመቸኝም ምናምን ይባላል። ዝም ብለሽ ከመሬት ተነስተሽ ነው ወይስ? አልገባኝም እኔ ማለት ችግሩን ንገራችሁ። ያው ማለት በጣም ከባድ ነገር ነው የሆነ እንደዚህ፣ እንደምታስበው ቀላል ነገር አለም። ማዘር ከናንተ ጋር ከዚህ በኋላ እንዳልሆነ ነግራኛለች እናቴ ማዘ እንቺና ሌላ እናት አለሽ? እንደ እኛ የምናውቃት ነው ይሄ እየቀለኩ አይደለም እኮ እኛ የምናውቃት ናት ብዬ እንዴ ስሞላ ነኝ እናንተ የምታውቋት አሁን በቃ ሁሌ ፈታ ብላ ምናምን እንደምታወራ ምናምን ነው። አሁን ግን በቁም ነገር እንትን ብላኛለች ማለት ከዚህ በኋላ ከእነሱ ጋር አቆሚ ማለት እድሜሽም እየሄደ ነው ባል ማግባት አለብሽ እና በጣም ብዙ ነገር ነው ያለችኝ በእርግጥ ለእናንተ ላያሳምናችሁ ይችላል። አሁን እንደዚህ ስላችሁ በጣም ትሪክ ስለምታረጋችሁ፣ ስለምትንከባከባችሁ ምናምን ስታወራችሁ ምናምን በሰላም ስለሆነ ለእናንተ ላያሳምን ይችላል። ግን ከፈለጋችሁ እኔ ደውዬ ማረጋጋት ይችላል። ደውዬ ደውዬ እስኪ ማዘር ይምር እንደዚህ ብለው ነው። እግዚአብሔር ሰው እኮ መጀመሪያ የሚያወራው እንደቀልድ ነው። ወረች ልጅ ተው፣ የሆነ ነገር አርጓት እንደዚህ ከእናንተ ጋር ይሆነች እኮ እንትን አጣች ማን ይላሉ በቀልድ እንኳን ግን ምንም ብለው ነው ያቁም ማዘር እንደዚህ አይሉም። እኔ እርግጠኛ እኛ ታይ ማዘር

አለው። ስሚኝማ፣ ትላንትና ምንድን ነበር ያልሽኝ? ቤት ከነሱ ጋቱኝ ምናምን ነው ያልሽኝ ኮ እሺ፣ እናቴ፣ እኔ ምን ላድርግሽ አሁን? እነሱን ምን ብዬ ልለያያቸው? መተው መሸሽ እኮ በቃ። ስለዚህ ከዚህ በኋላ አጠገቤ እንዳደርሱ ልበላቸው፣ እንደዛ ይሻለኛል። ለምን ራቅሽን ምናምን ይሉኛላ ታውቂ የለ እነሱ? ለምን አላማራትም? ቢሉስ በቃ በቃሽ። እኔ እንደዛ አደርጋለሁ። ሌላ ደግሞ ምንድን ነበር ያልሽኝ? ባል ምንድን ነው ያልሽኝ? ባል አታገቢ ማለት ሳታገቢ እኮ እሱ ነው። እሺ በቃ እደውልልሻለሁ እ እሺ ቻ በቃ ማይ ማይሽ ሻውን ሰምናችሁ ምንድን ያልሻት ነገር ከፈለከኒ ምንም ምን አላልኩም። ደውዬ ክፉ ነገር አለ አሁንም ከፈለክ ምንም አትበያት፣ ማዘርን አሁን ሌላ ምን መጥፎ ነገር እንትን አትበያት። በቃ ነው ችግር የለውም። አሁን ስትናደድባት ነው የሆነ ነገር ብለሻታል። በቃ ለማዘር የሆነ ነገር ብለሻታል፣ እርግጠኛ ተናገሪ። እሱን አሁን በቃ ተናገር። እኔ በቃ ተናገርኩኝ። እኔ ከዚህ በላይ ምንም የምናገረው ነገር የለም። አሁን ማለት ነው እኔ ምንም አልተናገርኩም። ምንም ትበላ ትበልም። አሁን ያንቺ እዚህ ጋር ደስተኛ መሆን ነው እኔ የገረመኝ እንጂ እኔ ለምንድን ነው ደስተኛ ነው እንዴ ነው? ታሪያ ምን ላድርግሽ? አንቺ ትዳር መመሰረት አለብሽ። ቤተሰብ መሰረት አለብሽ። እኛ እዚህ ጋር ከወጣቶች ጋር አንድ ላይ ምንም አላለቻት ለማዘር ብለህ ታስባለህ አንተ? ምንም ከመሬት ተነስተው ከነሱ ጋር ቱኝ ምናምን ይላል። ምንም ነገር ምንም አለ ምን አደረጋችሁ እኮ? ታዲያ ምንድነው ለማዘር የነገርሻት? እኔ ካስፈለገ አሁን ቤት እሄዳለሁ፣ ችግር የለውም እኮ ቤት ሄጄ ምንም በስልክ መደወሉ እኮ ያስፈልገም። በአካል እንደዚህ ማዘር አታወራኝም፣ በእርግጠኝነት አታወራኝም። ምክንያቱም ምን አይነት ሰው እንደሆንኩኝ እኔ እሱንም ምን አይነት ሰዎች እንደሆኑ ታቃለ። በእርግጠኝነት በአካል ሂጅ እንደዚህ ብላት፣ ይሄ ያረክሹን ነገር ትነግረኛለች ወይ ደግሞ የሆነ ነገር ትለኛለች። አሁን ዳውራ ምድቁ ምንም እኮ ያሰብ። ታዲያ እንት እዚህ ጋር እኮ ሌላ ነገር እኮ እኛን የሚወቅስ ነገር እኮ አይደለም የሚጠወረው ስለዚህ አሁን ለሷ ልጃቸው ነች። ጥሩ አይደሉም እኮ ነው እኮ ምንም ሰው ከመሬት ተነስቶ ጥሩ አይደሉም። ምን ዝልቱ ይችላል። በቃ የሷ ችግር ነው እኮ። ምን እሱን ችግር የለውም። እሱን ደግሞ ሂጅ ማወቅ አለብን። በቃ እንደዚህ ደግሞ የምባል አልፈልግም። እሱ እንደ ራስ ማለት ነው አውራታለሁ። ማዘርን ማዘር ምንድን ነው ምንድን ነው የተፈጠረው ምንድን ነው? የሰማሹ ነገር አለ ወይ? ያደረ ያጠፋ ነው ጥፋት አለ ወይ? ካለም ይቅርታ ጠይቀት መጣለሁ። ማዘር ማዘር ለምን ይቀየም? አይደለም እዚህ ያኮን አሁን አንቺ ምንም ትንሽ እንኳን ለመከላከል እንኳን ለመከላከል ምንም እኮ የሆነ ነገር ብለ ብለሻቸው ለልኩት እኮ ለዛ፣ አንቺ እኮ የሳቸው ነገር ልክ ነው። ችግር የለውም። ጥሩ ነገር ነው። ለምን ልጃቸው ነሽ። ከልጃቸው ከኛ ልጃቸው ነው የሚቀድመው እንጂ እኛ ጓደኝነትሽ ምንም ቤተሰብ አንሆንሽም። እኛ ትዳር አንሆንሽም። ልጃ አንሆንሽም። ልክ ናቸው። ግን አንቺ ምንም እንኳን ለመቆም ትንሽ ለማገዝ እኛን ለመደገፍ እንኳን ሀሳብ የለሽም በጣም ደስተኛ ነሽ። የሆነ ነገር ነበር የምትፈልጊው እ ብቻ እሺ። ብቻ መንገዱን ጨርቅ ያድርግልሽ። እኔ እኔ በማጥ ይቺ ማዘረንም ቢሆን አወራታለሁ እንጂ እንደዚህ ሰማችን አትፈተሽ። የሆነ ነገር ተናግረሽ ማዘረን እንዲቀየሙን ማድረግ በጣም ብልግና። እኔ ምንም አላወራኩም። እሺ በቃ ካላመናችሁ እኔ እሄዳለሁ፣ እሄዳለሁ

ይቅርታ ማለት ካለብኝ ይቅርታ ጠይቄ የተፈጠረውን ነገር ግን ሳላጣራ አላዳር ዲዮናይል ነው። ቆይ ቆይ፣ እሺ ና ቤት የለችም። ዲዮናይል ጥራው፣ እሺ ጥራው እኮ። አሁንም እኮ ችግር ስምኝ፣ ስምኝ፣ እሱ ችግር የለውም። ችግር የለውም እኮ የሚሆነው ነገር ሆኗል። አሁንም እኮ የመጨረሻችንን ያወራን እኮ ታዲያ ምን እኮ ከዚህ በኋላ እኛም እንደምንም ነገር አንገድብሽም። እኛም ይሄ የማገናዘብ ችሎታችን ስለወረደ ነው። ይሄን ያህልም እንደዚህ ግን ይገባናል። እነሱም አስበው ነው የሴት ልጅ እድሜ ነው፣ የሴት ልጅ እድሜ እንደወንድ ልጅ አይደለም። እኛ ችግር የለውም እኛም በአርባም በምናምንም እናገባለን። ግን የሴት ልጅ እድሜ ከሄደ ሄደ ነው። ለዛ ነው አስባ ነው። ብቻ መንገዱን ጨርቅ አድርግልሽ፣ ይቅናሽ ነው የምልሽ። በቃ እኔ፣ ቆይ ከእናንተ ውጪ ማን አለኝ? እሺ፣ ማን አለ እስከ ዛሬ እኛ ነበርን። አሁን ደግሞ ቤተሰብ መስርተሽ ቤተሰብሽ ደግሞ አሁን ግን ቤተሰብ መሰረት፣ እኔ ከእናንተ ውጭ ነው ቤተሰብ መሰረታ። አሁን ደግሞ ሌላ አዲስ ሰው መጣ። እሺ፣ ጠራው አንድ የሆነ ይልና ናንተ ቤት የለችም እኮ አንዴ ና የየመጨረ ቤትም መሄድ እኔ ይቅርታ አድርግልኝ ቤት አልሄድም አንድ ናና እናውራ፣ በቃ ምን ሆነህ ነው እ አልሄድም ቤት ምናምን አልሄድም እኮ መብት ነው። አንተ መሄድና እዛ መፍጠር የምችለውን ነገር መፍጠር ከቻል መብት ነው። ግን እኔ እዚህ ጋር ጨርሼ ነው ሄድ ችሁን ብመለስ ስወጣ በጣም ምን አንተ ማዘር ምንም ሳትሰማ ምንም ሳታረጋግጥ እንደዚህ ትላለች ብለ ታስባለህ? እኔ ደግሞ በቃ የልጅነታቸውን ነው አሁን እዚህ ጋር የእናትነታቸውን ነው የተወጡት። አሁን እዚህ ጋር የመጨረሻ ነገር ነው እያወራን ያለ ነው። ይሁን ይልል ለሌላ ነገር ነው። እኔ ችግር የለውም ከኔ ከእነሱ ተለይቼ መኖር አልችልም ልበላት። በቃ ችግር የለውም።

አንዴ ላውራት አንዴ ብቻ አንዴ ብቻ። ለምንድን ነው የምታወሪያው? አንዴ ብቻ። እማዬ ደበራቸው እኮ ጥለው ሊሄዱ ነው እ ደብሯቸው ጥለው ሊሄዱ ነው። አይማ እሄዳለሁ ወደ ቤት። ግን ስሚኝ፣ ስሚኝማ፣ ተሳክቶልናል፣ ተሳክቶልናል። ስሚኝ፣ አሁን ማለት ነው ከበደሽ እንዴ? እንደዛ ማለት ከበደሽ? እንደዛ ማለት ከበደሽ ማርያምን ተወጃችኋለሽ እንዴ? አይ? ማርያምን? አስጠላሽኝ እኔ? ይቀሪ በለኝ እያልኩ ነው ያልኩት። ቻው። እሺ፣ ለማንኛውም ፕራንክ እያደረጓችሁ ነው። አለው

እና ማለት ነው ውድ ቤተሰቦቻችን አሳክተነዋል። ከማዘርጋ ኔክስት ከማዘርጋ ነው። እንደውም ቪዲዮ ምን ሰረው። እንደውም እኛ እራሱ ማዘርን እራሷን ነው ፕራንክ። ለማንኛውም የሚመቻቹ ፕራንካችን በተሳካ ሁኔታ እናቴ በማገዝሽ ቴንክ ዩ ማርያም። መጀመሪያ ማለት ነው ሰው እራት እንዴት እንደከበዳት፣ ኧረ አልልም አልልም አለችኝ። እግዚአብሔር በመከራ ዘራኒ በመከራ ነው ያለችልኝ። እና ያው በአጭሩ ጸዴ ፕራንክ አርጌ አርጋቻለሁ። ያጋጥማል። አይዟችሁ፣ አታለቃክሱ። ወዳችኋለሁ ሰብስክራይብ እያደረጋችሁ